ዳቦ እውነት ጎበዝ። እኔም ሁሌ ነበር መመረቅሽ፣ የነበረው ሩት ልጁ ምንም ሳይል ማንም ሳይሰማ ሽልክ ብሎ ወጥቶ ጥቅለል ብሎ ይቀመጥ ይተኛ ብዬ ነበር ያልኩት። ነገር ተመለሰ ማለት ነው። ይገርማል። ብቻ ነበረ በቃ ታቃላችሁ። ሩታ ያው ሰው ምን አለ፣ እዛ ቀን ራሱ የጀመራት ቀን ምን አሉ የመጀመሪያ ስለሆነ ወይ በሶስት ቀን ሆነ የምትወልደው፣ ሳምንትም ልትቀመጥ ትችላለች። አሁን ስለጀመራት ነው እንደዚህ የሆነችው ምናምን ብሎ ነበር ራሳቸው። እናያበሄድ ማለት ነው። ግን እናንተ ምንም አለ ወላሂ ምንም ማለች በቃ። ትንሽ ጊዜ ወደ እምብርቴት ከታች ነው ከታች ውግት ውግት ታረገኛለች፣ ወጋገኛለች። ከዛ በኋላ ትንሽ ወገቤ ቆራረጠኛለች ከዛ ምጥ መጣለች። በቃ ልጁ ወጣለች ወለት። በጣም ደስ አይልም። የሷ ደግሞ የገረመ ነው እውነት። የበቀለካ የሰው እንትን ምርቃት ነው የሚሆነው የኔ እናት። እኔም እንኳንም እንደዚህ ወለች ማለት ነው እንኳንም። እንደዚህ እውነት ሴት ልጅ ወለህ እንደዚህ በቃ ድምጽ ሳይሰማ ምንም ሳይል እንደዚህ ሽልካው ጥጥጎ እንደዚህ ሲያስቀምጥ በጣም ደስ ይላል ማለት ነው። እና አብረሸ ራሱ ግርም አለው። እና መቼ ጮሽ አልጮሽም፣ አላለቅሽም ብሎ አብረሸ ጫንቆት እንግዲህ አልነበረም። እሱ ቁጭ ብሎ እየጠበቁ ነበረ። ፈረንጁ ገብተህ ጠይቅ ተብሎ ፈረንጁ መጣና እንግዲህ አብረሸ እንኳን ደስ አለ ሲለው፣ አብረሸ በደስታ እንግዲህ ጎንበስ ብሎ ያለህን አመሰገነ፣ የፈጣሪውን አመሰገነ። እላችኋለሁ፣ ደስታውን ልነግራችሁ አንችልም። ፈነጠዘ ፈነጠዘው። እንዲሁ ብዙዋን አንቀላፂ ሁላችሁም እንጂ ልጆች ሶስት ሶስት ነው ደጋግሞ እየተሳመው ማለት ነው ሶስት ሶስት ከዛ ደግሞ ምን ይላል? የልጅ ድምፅ አልሰማው። ልጁ አለ ወይ? ምን ሆነች? እሷስ? በሰላም ነው የተገላገለችው። የልጅ ድምፅ እኮ ሲወልዱ ልጅ ይጮሃል፣ ግን ይሄ አንጮህም ብሎ ሄዶ በር ላይ ሲያዳምጥ የሚጮህ ነገር የለም ሚጫው ነገር የለም እንዴ? የልጅ ድምጽ የለም። በሰላም ነው የወለደችው፣ ግን ገል ተገላግላለች። ሲለው ፈረንጁ ነበረ እዛ የነበረው። አዎ፣ ምንም ነገር አትሆን በሰላም ነው። በምንጥ ነው የወለደችው አለው። እህቷ ነበረች እንግዲህ። እሺ ልግባ ሲል፣ ቆይ አሁን መግባት አትችልም፣ ትንሽ ቆይ ተባለ። ጨነቀው። እሺ መምጣት ሄድ እንኳን ብሎ እስከ ሲገባ ልጁ እስከ ሲያጨነቀው፣ ልጄን ብቻ ነው ያለው። ልጄን አለ። እውነት ሩታም አላለም፣ ልጄ ነው ያለው። ልጁን ድምፁን አልሰማሁም። ልጄን ከዛ ልክ እንዲ ያዳመጡ ያለ እስቲ፣ የሚጮህ ነገር አለ እንዴ ብሎ ተበር ላይ ያዳመጡ ያለ። እህትየው አየቻቸው ማለት ነው፣ የሩታ እህት ማለት ነው ከዛ መግባት ይቻላል ሲባል አዎ ግቡ ግቡ ተባሉ ገቡ። እላቸዋለሁ ሩታን ሳምና ሩት አላልኳችሁ ልጄን አላሳይህም አለችው። ጎበዝ ና ተቆነች ቆንጠን ያለች ሴት፣ ሰከን ያለች ሴት፣ ረገለች ሴት ማን አየሁኝ ሩታ ማለት ነው። ሩታ ማለት ነው እውነት ጎበዝ የኔ ቆንጆ ማለት ነው። ከዛ እውነት ይሄ መልካም ሰው ስለሆነች የሰው ባል ስላልነጠቀች የሰው ባል ስላልወሰደች ልጇ በስነ ስርዓት ወጣ ማለት ነው። የሚያስቸግራችሁ የሰው ባል ስለምትለጥቆ ነው እናንተ ማለት ነው። አሁን ምንም ሳትል ትንፋሽ ሳትሰጥ ምን ስትናገር ልጁ በአንዴ ውልቅ አይልም። የኔ አባት የኔ ድንቡሽ ብሽ ማለት ነው። ከዛ ልጅን ስጭኝላተን አላሳየህም አለችው። አረ እባክሽ ልጁን ስጭኝ ብሎ እየለመናት እኮ ነው። ከዛ በኋላ አውጥታ ስትሰጠው ወይ ወይኔ ሀይላንድ የሚያክል ነው ግን ቆንጅዬ ልጅ ነው ሃይላንድ ያክላላይ ነው። እንዴት አድርጌ ልያዘዋለ? ከዛ ልጁን አምጥቶ እንግዲህ አስ ያዘችው፣ ደስ አለው። ልጁንም ተነሳ ሽሩሩ አለ። አባት እንግዲህ ደስ ይለዋል ልጅ ሲወለድለት የሚለውን ዘፈን ተከፈተላቸው። እሱ መዝሙ እሱ ሙዚቃም ተከፈተ። እንግዲህ ደስ አለው። አብረሸ በደስታ ፈነዳ አላቸዋለሁ። ወፈረ እንጂ ዛሬ ማ ግማሽ ኪሎ ራሱ ጨምሮ አልላቸዋለሁ። ሩታ ራሱ ጨምራለች ደግሞ ሩታ ማለት ነው። እናንተ አመት ወር፣ ሁለት ወር የወለደ ሰው ነው የምትመስለው። እኔ ግርም ምን ያለኝ እንደውም ምነው፣ እኔ ግርም አለኝ እውነት በቃ መውለድ ቀላል ነው ማለት ነው። እንደዛ ከሆነማ ሁሉም ይወልዳል። እውነት ይደግማል። ሁሉም ወልደው ወልደው ወልደው ተሎ ተሎ ይወልዳል ማለት ነው። መውለድ እና ተቀለለ ሆነ እንዴ? እምንም ሩታ አሁን ቁጭ ብላ ተስተካክላ እንደው በቃ ቤቷን ቁጭ ብላ ልጇን የምታጠባና ምንም ነገር ያልሆነች ነው የምትመስለው ማለት ነው እና ደስ አይለ፣ እኔ በጣም ደስ ብለኛል። እውነት እንኳን ደስ አለች በድጋሚ ማለት ነው። በዚህ አይነት የሩታ እናት የሩታ አባት የሩታ እህቶች እንኳን ደስ አላችሁ። የአብርሽ አባት የአብርሽ እናት የአብርሽ እህቶች እንኳን ደስ አላችሁ። በዚህ አይነት ጋሽዬ እንግዲህ ጋሽዬም በዚህ ሰሞን መጥተው በቃ ያስቁናል ማለት ነው። ልጁን ይዞ ማለት ነው። እንግዲህ በጣም በጣም ደስ ብሎኛል። እኔ በምን ደስ አለኝ? እሷ ምንም ሳትሆን ጉብዝናዋ በቃ ምንም የሰው ድምፅ ሳታሰማ ያዙኝ ልቀቁኝ ሳትል ገባች። ይህን አክል ሰዓት ምናምን ሳይባል ቀጠሮ ትንሽ ደቂቃ ሰዓት ተሰጣት። በገባችበት ሰዓት በምጥ እራሷ ማንም ሳትሆን ምንም ሳትሆን በምጥ ወለደች ሩታዬ ማለት ነው እና ሩታዬ እንኳንም በሰላም ተገላገልሽ። እንኳንም ገላገለሽ ማለት ነው። አሁን ተሁሉም ነገር ተገላገልሽ ማለት ነው። የኔ ልጅ አላልኩም የኔ ቆንጆ ማለት ነው እና ደስ ይላል። በጣም ደስ ብሎኛል። የደስታ ብዛት የምናገረው አላውቅም ማለት ነው። እንግዲህ ትናንትና አብረሽ ቁጭ ብድግ በይ ሲልሽ አልልም ወክ አድርጊ ነው የተባልኩት። ስትይ በቃ እውነት ስች ልጅ ትቆያለች ምናምን ብለን ነበረ ግን አልሐምዱልላህ፣ ረብን አለሚን ወዳው እንግዲህ ስት ስድ ዘጠኝ ሰዓት ገባች። ሶስት ሰዓት ነው፣ ሶስት ሰዓት ነው፣ አምስት ሰዓት ነው ላይ ነው ወለደች አሉ። በቃ ወዳው አሉ ቀን ላይ ማለት ነው ምሽ ቀን ጠዋት ላይ ማለት ነው። ጠዋት ላይ ወለደች አሉ እና በጣም ደስ ይላል። እንግዲህ የልጅ አባት ሆኗል አብርሽ ማለት ነው። እንግዲህ ደስታውን ሌላ ነበረ ደከመኝ እንዴ አንቺ ብቻ ነው የልጁ? እኔም ደክሞኛል አይልም። አንተ አረገዝክ ምን አርገህ ነው የምትደክመው ማለት ነው። እኔም ካንቺ እኩል እኮ ደክሜያለሁ የኔም ልጅ ነው አይልም። የአንቺ ብቻ አይደለም የኔም ልጅ ነው። እንዴት ነው አላሳየሁም እምትይኝ እኔም ደክሞኛል፣ ደክሞ ሀል እንዴት አርጎና አንተም ይደክምሃል አለችው። እሷም መልስ መልሰችለት ስትመልስ ደግሞ ደስ የሚል መልስ ነው የምትመልሰው። ትክክለኛ መልስ ምሽ ወጣ ገባ ላ ትክክለኛ መልስ ነው የምትመልሰው ማለት ነው። እኛም እንዳንቺ ጠንካራ ያድርገን እንዳንቺ ጎበዝ እንደዚሁ ማለት ነው። ማንም ድምፃችን ሳይሰማ ማንም ሳያቅ እንደዚሁ ሽልክ ብሎ ይውጣና ጥቅለል ብሎ እንደዚህ ቁጭ ይበል ማለት ነው። እኔ ምለው ማለት ነው፣ ቆይ እናተ ራስ ቤት ስትገቡ ማለት ነው አበባ ሳትይዙ ጁስ ነገር ሳትይዙ ዝም ብሎ ነው ሰው የሚገባው እኔ ግርም አለኝ ሳይ ምንም ሳትይዙ ነው የገባችሁ። ከዛ በኋላ ነው መሰለኝ እንግዲህ አገባችሁ ይሁን፣ እኔ ግራ ገባኝ። ሰው እንግዲህ ሲገባ የሆነ አበባም ነገር፣ ጁስ የሚጠጣም ነገር ይዞ ነው ሰው ሲገባ ማቆ በድሮው ማለት ነው። አሁን ዘመኑ ተቀይረ መሰለኝ፣ ሁለት ሺ አስራ ሰባት ሁሉም ነገር ቀየረው መሰለኝ። እኔ ግርም አለኝና ሩታ ከሆነ ምንም ያው ቤቷ ቡና እንዲጠራ የመጣ ሰው ቤት ይመስላል እንጂ እውነት ሐኪም ቤት ተኝታ እየወለደች አትመስልም። ምንም አትመስልም እውነት እኔ ግርም ነው ያለኝ። እንዴት በቃ እንደዚህ ስራ ነው ቁጭ ብላ የምታወራውም የምትጫወተው ምስ ቀውንም ማለት ነው እንደዚህ ደከመኝ ብላም የተኛች ነገር የለም እንደዚህ ሆንኩ ብላም የለም። ልጇን አቅፋ በስነስርዓት ቁጭ ብላ ልጇን ታያለች ማለት ነው። የኔ አባት የኔ አባት እንግዲህ ደስ ይላል። ከዛ አብርሽ ደግሞ ማን ይመስላል መልኩ ምናምን ተባለ እንግዲህ። አብርሽ አፍንጫው በሩታ ነው አሉ። ሌላ ነገሩ አብርሽ ነው የሚመስለው አሉ። ስምም ወጣለት እንግዲህ። ስም ሲወጣ ሩታ አውጥታለት ነበረ። አብርሽ አይ ቀስ ብለን ሌላ እናወጣለን እንጂ አይሆንም ብለዋል እላችኋለሁ። እንግዲህ እህቱም አለች እህቷም አለች። ደስ የሚል ነገር ማለት ነው እህቷ የተንከባከበቻት ነው። እዛ ቀን ብራንክ ያደረገቻት እህቷ ማለት ነው። እና ሩታ ደግሞ ያው አሁን ትወፍር ያለሽ አሁን መወፈር አለብሽ ማለት ነው። ትንሽ ከስታለች ሩታ ማለት ነው። ደስ ይላል። እንደዚህ በቃ ክስት ብላለች፣ ግን አሁን ትወፍራለች ማለት ነው። እንግዲህ ሀሳቡም ይሆናል። እንዴት አድርጌ እወልዳለሁ ምናምን ብላ ያው መጀመሪያውም ስለሆነ ልትፈራ ሊያስፈራራም ይችላል ማለት ነው። እንግዲህ አሁን በስነ ስርዓት ማንም ሳያውቅ ማንም ሰው ግርግር ሳይኖር ምን ሳይኖር አብረሸ እንግዲህ አብሮት ከሚያድሩ ሰዎች ጋር ሆኖ ሩታ ተወለደች ማለት ነው እና በጣም ደስ ይላል። ማሻአላ ተባረካለ፣ መጨረሻችሁን ያሳምርላችሁ። ያው አሁን ፍቅራችሁ እየጨመረ እየጨመረ ነው የሚሄደው። ዛሬ ራሱ እንግዲህ ልጁን አቅፎ አልለቅም ብሎ ትንሽ ጊዜ ግን አቅፎ አጄና መመኛ ያለ አጄና መመኛ አይልም። የተመታ ማለት ነው። እሷ ስንት ያሁን ልትይዝ ሆነ እሱ እና በቃ መጀመሪያ ደግሞ ወንድ ይሁን ሴት ይሁን እንዳረጋግጥ አይልም። ወንድ ይሁን ሴት ይሁን እንዳረጋግጥ መጀመሪያ ብሎ ማለት ነው እንግዲህ መያዝም አቃቶ አብሩ ተምራሱ ዳይቨር ምናምን የምትቀይሩን ነው ያሳያታል። እሷ አታውቅም አለ እንግዲህ። እያወራ ነበረ። በጣም ደስ ይሉ ነበረ፣ ያው ሲጫወቱም ሲሉ፣ እንትኖቹም ጓደኞቹም እነሱም ደስተኛ ደስ በጣም ነው ደስ ያላቸው። በቃ የልጅ አባት ሆነ፣ ኋላ ብልሽ የልጅ አባት ነው ምናምን ሲሉት በቃ እኔ የምፈልገው ይሄ አይደለም የብለው ብለው ስም በጣም ደስታው ነው ደስታ አይደለም እንግዲህ። ሩታ እኛም እንደምናውቀው ብዙ ነገር ተብላለች፣ ብዙ ነገር ችላለች፣ ወርዶባታል፣ ያልተባለች ነገር የለም። ያ ሁሉም ጊዜ አሳልፋ፣ ያ ሁሉም ጊዜ ሄዶ እንግዲህ አሁን ለዚያ በቃት ማለት ነው። አሁንስ ምን ልትሉ ነው ማለት ነው። አሁን የሩታም ጠላቶች ማለት ነው። አሁን ምን ልትሉ ነው? እሺ አሁንም አሁንም እኮ የተናገሩ ነው። እናንተ ልጅ አይደለም የወለደችው፣ አሻንጉሊት ነው የወለደችው? አረ በካችሁ፣ እንደ ፈጣሪ ይቅር ይበላችሁ። እውነት አላህ ይቅር ይበላችሁ። ተው እናንተ ፈጣሪ ጋር ከአላህ ጋር አትጣሉ፣ ወላሂ አትጣሉ ማለት ነው። ደስ አይልም። አሁንም ልጅ አልወለደችም፣ አሻንጉሊት ነው የተጠቀለለው የወጣው አይሉ ያረ ብስምላይ የማይሰማ ጉድ የለም እኮ ፣ እውነት ማይሰማ ጉድ የለም። እቺ ታዲያ እጀግና ግን አይደለችም። ይህ ሁሉም ሰምታ ጸጥ የምትል ልጅ፣ ይህ ሁሉም ማይታ ጸጥ የምትል ልጅ እጀግና አይደለችም። አስር ጊዜ እጀግና ማለት ነው። በጣም በጣም እውነት እኔ በጣም ያስደሰተችኝ ማለት ነው። እንዲህ እሷ ኮ ያላየችው ያላየችው መከራ ያላየችው ስቃይ እኮ የለም። ያ ሁሉም አሳልፋ ይኸው ለዚያ በቃች። አብርሽም እንግዲህ የዛ ጊዜ ልጅህም አታይም ተብሎ ነበረ። አንፈቀድልህንም ብላ ነበረ። የምጡም ጊዜ አብርሽ አይገኝም ተብሎ ነበረ። አብርሽ የምጥም ጊዜ መጀመሪያ እሱ ነው የተገኘው። እንግዲህ ወልዳም እሱ ነው ያለው ማለት ነው። እንግዲህ ደስ ብሎታል። አሁን ገና እሱን ሲያይ ገና እንደገና ሴት ይመጣለታል አይልም እንደገና ሴት ሊወልድ ማለት ነው። ጉድ እኮ ነው። ገና ይሄንንም ገና ምን ገና ሳይታወቅ ምንነት ማለት ነው። ሴት ይመጣ ሴት ይደገማል ያለ በቃ። ሩታ እንግዲህ ምጥ እንደ ቀልድ አድርጋ ነው ያየችው። ምንም ትንሽ ነው ያስቸገረኝ እንትን ያለ ያመመኝ እንጂ ብዙም አላመመኝም፣ ግን በውስጤ ነው የጨረስኩት አለች። በውስጤ ጎበሱኝ፣ ምጬ ነው ያወለድኩት። እየጠነቅጣ ከርብዬ ራሴ ነው የጨረስኩት በውስጤ አለች። እና መናገርም ስላልፈለኳ፣ ልጅ በጣም ጎበዝ ልጅ ናት ማለት ነው በእውነት። በጣም ጥሩ ጥሩ፣ ማሻአላ ማሻአላ፣ ተባረከ። አሁን እንደዚሁ ሁላችሁም የምትወልዱት እንደዚህ ውለዱ ማለት ነው። አሁን የኔ እህቴ ማለት ነው፣ እህቴ ያው፣ እዘራችን ነው አላልኳችሁ። እህቴ አሁን ሁለት መንታ አርጉዝ ናት። አላህ በሰላሙ ለጂ ይበሏት። እውነት ሁለት መንታ አርጉዝ ናት። እኔ እሷ እስከ ስትወልድ ድረስ እንቅልፍ አይመጣብኝም፣ አገርም አልገባም ማለት ነው፣ ሳትወልድ ማለት ነው። እኔ አይኔም አያይም፣ ጆሮዬም አይሰማም። ከወለደች በኋላ ነው የሚነግሩኝ። አኪም ቤትን እንደገባች ራሱ አይነግሩኝም። ለምን ስለምንፈራ ማለት ነው አይነግሩኝም። ወላ ከወለዱ በኋላ ነው እኔ ፎቶ የሚልኩልኝ ማለት ነው። እና እሷም ዱዓ አድርጉላት። አንቺም እንደ ሩታ እንደ ሩታ እንደዚህ ቀስ አርገሽ ልክ አድርገሽ አውጥተሽ እንዲሁ እንደው ጥቅልል አድርገሽ አስቀምጫቸዋለሁ። እኔም ለምነው እሱ ነው እላቸዋለሁ ማንም ሳይሰማ ማለት ነው። እንግዲህ እርጉዞች ሁላችሁም እንደዚህ እንደ ሩታ እንደ ሩታ እንደዚህ ውለዱ ማለት ነው። እንደዚህ ቻንስ ይግጣማችሁ ማለት ነው። እኔ በጣም ደስ ብሎኛል። ሩታዬ እንኳን ደሳለሽ እንኳን ለዚህ ቀን አበቃሽ እና ቤተሰብ እናንተም ደስታችሁን ግለጽ ላት የሩታ እና የአብርሽ ማለት ነው ያላቸው ነገር ማለት ነው። እንግዲህ በሌላ ደግሞ በአዲስ ደግሞ እስከ ስንገናኝ መልካም ቀን ይላችሁ። ባይ ባይ